አትጨርሺው የዱባይ የሚወራ አይደለም። ይኸውልህ ግን አሁን ከዱባይና ከካታር ኑሮ የት መኖር ትመርጫለሽ? ለላይፍ ለመዝናናት ለመደሰት ብባል አቡ ዳቢ ላለው ዩኤኢ ላለው ለበቃ ለመዝናናት ግን ረጋ ያለ ህይወት ለመኖር ገንዘብ ሴት ለማድረግ አይ አረገ ኢንቨስት ያንሽ ማሪ ቃጥ ይውዴ ምን አልሽ? ካታር ለመኖር የት ትመርጫለሽ? ለመዝናናት ለመደሰት ለመዝናናት ለመደሰት የት ትመርጫለሽ ብባል ዩናይትድ አረብ ኢማሬትን እመርጣለሁ ዩኤኢ ግን ለመኖር ረጋ ያለ ስክን ያለ ህይወት ለመኖር ገንዘብ ሴቭ ለማድረግ የት ትመርጫለች? ብባል ካታርን መጣሉ። በጣም አሪፍ ማች ካታር አሪፍ ናት። ካታር ጸጥረች ያለች ደስ የምትል አገር ኩል ጥሩ ማለት በቀ ገንዘብ ካለክ ከዜጋው እኩል ቀረር ብላ የምትኖሩባት ሀገር ናት። ጭቅጭቅ የለ፣ ጫጫታ የለ፣ ሰብ የለ፣ በቅጸዳ ያለች ሀገር ናት። ሰርች አባውት ካታር ጎግል ላይ እንዴ። ግን በእውነት ታድላችኋል። እንትን እንደ ዱባይ ብዙ ብር የሚያስጠፋ ጉዳይ የለም ። እዚህ አውዬ ለመጥፋትም ለመልማትም የምትሆን አገር ናት። እኔ እንዳየኋት በጣም ቆጣቢ ስርዓቱን የያዘ ከሆነ ያድግባታል። ዝም ብሎ ዝርክርክ ደግሞ ተስረኩ እኮ ነው የሚቀረው። ለመጥፋትም ለመልማትም እንደ መጠጡ እስከ ምናምኑ ምኑ እስከ ምናምኑ። ዓለማችን በዓለማችን ትልቁ መዝናኛ ያለው እኮ ዱባይ ነው። በዓለማችን ትልቁ መዝናኛ ያለው እኮ ዱባይ ነው። ከየቱም ሀገር ሰው ለመዝናናት እዛ ነው የሚወጣው። ብርክን ለማጥፋት ለመጥፋት ዱባይ በጣም ቅርብ ነው እና ግን ራስን በጣም ቆጣቢ ራሱን ራሱን መቆጣ የገራ ራሱን የገራ ችግርን ያየ ቸነፈርን ያየ በጣም ይለወጥባታል። አዎ ነው የሚለወጠው እዚህ በቀላሉ ልበላሽ ምትል በቀላሉ ልትበላሽ የምትችልበት ሀገር አደለም ከታዲያ ገባክ ብዙ ጊዜ አትበላሽም ብዙ ነህ ምናምን በቃ ክለብ ብትወጣ እሱም አበሻ ስለሌለ ገባክ ብዙ አበሻ ስለሌለ ክለብም ብትሄድ ሌሎች ዜጎች ነጮች ምናምን ስለሆኑ ብዙ የመሄድ ሀፒታይት አይኖርግም አሁን ድባይ ጭፈራ ቤት ጠላ ቤት ሺሻ ቤት ገለመሌ ነው አበሻ ብቻ ነው በቃ ለመበላሸ ቶሎ ነው የምትበላሸው ሁሉ ያበላሻል አገሩ ገባክ አበሻው ጓደኛ ከሰፈርህ ልጅ እና አንድ ሁለት እንበል ብሎ ይጠራካል። በዛው ጠላ ቤት እና ሸሻ ቤት ይዞ ትሄዳለህ፣ ትከተባለህ፣ በዛው በቃ በዛው ሰምጠህ ትቀራለህ። አረ በጣም የሚገርም ነው። በስማ ድሬ ሐረር ድሬ ሐረር፣ ኳታር ነው ያለችው ድሬ ሐረር ላይ ቅጥሻ ተቀለሽ። በአካል በአካል አል ተገናኘንም፣ በስልክ አውርተናል። ለቤት ድረስ በርበሬ ምናምን ልካልኝ ታውቃለች። እኔ መልካም

ኢትዮጵያ ያለ ማስተር ማስተርስ ተምሯል። ማስተርስ በቢዝነስ አድሚኒስትሬሽን አለው እንግሊዘኛ አቀላጥፎ ኤንጂኦ ነበር የሚሰራው። ግን በቃ አንዳንድ ሰዎች መሰናክል ሊሆኑት ሲሉ ነው፣ በቃ አሸሽተን ወደዚህ ያመጣ ነው። እና ባካችሁ ባካችሁ እንደው እንደው ባካችሁ ባካችሁ በእናት ሻቡዬ ይቻላል። እኔ አሁን በኋላ ወይ ላይ ራሱ ስንጫወት ከኋላ ያደርገዋለሁ ከዛ በመሀል እናወራለታለን በጣም ጥሩ እዚህ ጋር አስኔ ጎትንገስ የጎንደር ልጅ የጎንደርን ባህል የሚያሳይ ልጅ ነው አስጌ ጎትንገስ ቪዲዮ ሰራለታለሁ በጣም ሰራለታለሁ ሁላችሁም እንግዲህ ኢትዮጵያውያን እርዱት ብናታችሁ ኦሪዮ ኦሪዮ አስኔ ጎትንገስን አይቼዋለሁ ሲሲዬ ነግሮኛል ቪዲዮ ሰራለታለው ምንም ችግር የለውም ሊሆን እንሰራለታለን አቡዬ ሰውም ትተባበራለች ምንም ችግር የለው። ተደገመ ተደገመ። ኧረ የለም ይኸው ትምህርት ነኝ እኮ ቁጭ ብለዋል። እኔ ጋ ግን ትምህርት ነው ያለው።